ሰላም ጤና ይስጥልን። አድማጭ ተመልካቾቻችን ሰኔ 16 2017 ዓ ም ዕለታዊ መረጃዎችና ዘገባዎችን መጥቻለሁ መረጃና ዘገባዎቹን ወደ እናንተ እያደረስኩ አብራችሁን ቆየው። በለጠ ካሳነ እናንተ ማብራችሁ እንድትቆዩ ነው በአክሮት የምጋብዛችሁ። አብራችሁን ከቆያችሁ ዝርዝር የግንባር መረጃዎች ይሰማላችሁ። በተለያዩ አካባቢ እየተደረጉ ያሉ አውደውጊያዎችን በተመለከተና ዝርዝር መረጃዎችን ከአማራ ክልል እንደዚሁ ዕለታዊ የግንባር መረጃዎች። እነዚህ መረጃዎች እየተከታተላችሁ አብራችሁ ስትቆዩ ተዛማጅ መረጃዎችን ማቀራቀብ፣ ፖለቲካዊ ዲፕሎማሲያዊ መረጃዎችን ታገኛላችሁ። ህወሀት አዲስ ውሳኔ ወስኗል ተብሏል። ይህን ውሳኔ በተመለከተ እንደዚሁ አዲስ መረጃ አለኝ። እነዚህና ተዛማጅ መረጃዎችን እየተከታተላችሁ ጥቆማ ዜና ስሜልዶ ላይ ሀሳብ አስተያየቶቻችሁን እያደረሳችሁ እንዲሁም ደግሞ ሌሎች ማህበራዊ ሚዲያ መልእክት መላላኪያ ዘዴዎች ደግሞ ሀሳብ አስተያየቶቻችሁን እያደረሳችሁ አብራችሁን ቆዩ። ሰብስክራብ ያላደርጋችሁ ካላችሁ ሰብስክራብ ታደርጉ፣ አዳዲስ መረጃዎች ሲለቀቁ ይደርሷቸው። አዳዲስ መረጃዎች እንዲደርሷችሁ ደግሞ የደወል ምልክቱን መጫን አትርሱ። ይህን እያደረጋችሁ ስለሆነ በርካቶቻችሁ በእጅጉ ነው የማመሰግነው። እንግዲህ በሰዓት ከደረሱኝ የጥቆማ መረጃዎች መካከል በመረጃ መልክም ሊቀርቡ የሚችሉ ናቸው። በተለይ በአማራ ክልል ከጦርነቱ ጋር በተያያዘ በሕዝቡ ላይ የሚፈጸም እገታ፣ ዝርፊያ በተመለከተ አዳዲስ መረጃዎች እየደረሱ ነው። በዚህ በኩል እንግዲህ በስም ተጠርተው በቦታ ተጠርተው ጭምር ዝርፊያ የሚፈጽሙ አካላት በፋኖ ስም የሚነግዱም ጭምር ዝርዝር መረጃዎች እየወጡ ነው። ይህንን በተመለከተ ፋኖዎች በስማቸው የሚነግዱ ወንጀለኞችና ዘራፊዎችን፣ ወንበዴዎችን እንደዚሁ እርምጃ እንዲወስዱ ማህበረሰቡም ሆነ ሌላ የሚመለከተው አካል ይህን እንዲያደርግ እንደዚህ አይነት መረጃዎች መውጣታቸው አስፈላጊ ነው። ህዝቡ ከፍተኛ ምሬት ውስጥ ነው የገባው። በትላንትና ሁለት እንኳ ከደረሱ ጥቆማዎች መካከል ከአዲስ ዘመን ወደ ጎንደር በሚወስደው መንገድ ፍራንዝ አካባቢ ሰብሃ ተብሎ የሚጠራው አካባቢ ሶስት ተሽከርካሪዎች ተዘርፈዋል። ዝርፊያ የተፈጸመው ከቀኑ አስር ሰዓት ከአርባ እንደሆነ እንግዲህ ዝርፊያ የተፈጸመባቸው የመረጃ ምንጭ ናቸው። ጥቆመውን የሰጡት ዝርፊያ ሲፈጽሙ አስቆሙን አስቆመው መታወቂያ ጠየቁን። እነማናችሁ ስንላቸው ፋኖንን አሉን። ስልካችን ዘረፉን። ከኛ ኋላም ከወልዲያ የመጡ ሶስት ሁለት ተሽከርካሪዎች ተማሪዎችን የጫኑ የሚኒባስ ተሽከርካሪዎች መዘረፋቸውን ሰምቻለሁ ነው የሚሉት ይሄ ዝርፊያ የተፈጸመባቸው የመረጃ ምንጭ። ይሄ ከመሆኑ በፊት አርኖ ተብሎ የሚጠራው አካባቢ አንድ ሰው አብሮን ገብቶ ነበር። ይሄ ጥቆማ ሰጥቶ ነው እንግዲህ ዝርፊያውን ያስፈጸመው ብለው እንደሚያስቡና ከተሳፋሪዎችም የሰሙት መረጃ ይህንን ነው የሚያሳየው። ይሄ ከመሆኑ በፊት እንግዲህ አብሯቸው ገብቶ የነበረው አንድ ተሳፋሪ ቀደም ብሎ ወርዷል። ዝርፊያው ከመፈጸሙ ቀደም ብሎ ነው የወረደው። ይህንን መናበብ ወይ ደግሞ መረጃ በመስጠት ይህንን ያደረገውን ሰው በተመለከተ የዝርፊያ እንዲፈጸም ያመቻቸው አብሯቸው ተሳፋሪዎች ጋር የነበረው ሰው ዋሴ ወንዴ የተባለ አርባዕቱ እንስሳ ተብሎ የሚጠራ ቀበሌ አካባቢ ነዋሪ እንደሆነ መረጃ አግኝቻለሁ ነው የሚሉ ዝርፊያ የተፈጸመባቸው ስለዚህ ትክክለኛ ፋኖች ለሕዝብም ለራሳቸው ሲሉም እንደዚህ አይነት አስነዋሪ ድርጊት የሚፈጽሙ ግለሰቦችን መያዝ እና ለሕዝቡ ማጋለጥ በቁጥጥር ስር መዋል ይገባል። ትናንቴን ዝርፊያ የፈጸመው በስም የተጠቀሰውና በአድራሻ የተጠቀሰው ወንበዴ ተደጋጋሚ ዝርፊያዎችን የሚፈጽመው ሰውዬ በመሆኑ እና በፋኖ ስም ከሚንቀሳቀሱ አንዳንድ ልቦች ጋር ይህንን ዝርፊያ ስለሚፈጽም ፋኖ ይህንን በመያዝ የተዘረፉትን ሰዎች ንብረት እንዲያስመልስ እንዲሁም ደግሞ ዘራፊዎቹን እንዲያጋልጥ እንዲያደርገውን ጠይቃለን ብለዋል። መረጃው ያለው በከተማ አካባቢ ያለ የመንግስት ኃይል ካለም እንደዚሁ አብሮት የሚዘርፉና የሚያሰማራቸውን ወንበዴዎች እንደዚሁ እንዲቆጣጠርም ጭምር ጥቆመን አድርስልን ብለዋል። ይኸው አድርሻ ለው ይሄ ጉዳይ በቀላሉ የሚታይ አይደለም። በየዕለቱ በማህበረሰቡ ላይ ከፍተኛ ግብ ሰቆቃ እየፈጸሙ ፋኖን ከህዝብ ለመነጠል ከሚደረጉ ድርጊቶች መካከል አንዱ ህዝቡን ማማረር፣ እገታ፣ የተሽከርካሪ ዝርፊያ፣ የቤት ለቤት እገታ ነው። ይሄ ጉዳይ እንግዲህ ሊቆም ይገባዋል። በስም የተጠቀሱ ዘራፊዎች አሁን እየተጋለጡ ነው። ሌላው እንደዚሁ በእብናት ዛሬ ሰባት የግብረ ሰናይ ድርጅት ሰራተኞች ታግተዋል ተብሏል። በደቡብ ጎንደር እብናት ወረዳ ቋሊሳ ተብሎ የሚጠራው አካባቢ ሰባት የእንጆ ሰራተኞች ታግተዋል። ሰራተኞች ታግተው ገንዘብ ክፈሉ እየተባሉ እንደሆነ የአካባቢ የመረጃ ምንጮች ገልጸዋል። ይህም ድርጊት በእጅጉ የሚወገዝ ነው። ለሰብአዊ አገልግሎት በአካባቢ የሚንቀሳቀሱ የረደድ ድርጅቶች ሰራተኞች ተይዘው ገንዘብ ክፈሉ ተብለዋል ነው የተባለው። በዚህም እገታ እንግዲህ በስም የተጠቀሰ አለ። በፋኖ ስም የሚንቀሳቀስ ሰው ነው ይህንን ያደረገው ዮናስ ይባላል እገታውን የፈጸመው ሰው ነው የሚሉት እንዲህ በአካባቢ የሚንቀሳቀሱ ትክክለኛ ፋኖዎች ከእንደዚህ አይነት ሕዝብን የሚነጥላችሁ ተግባር አንጻር እንደዚህ የሚያደርጉ የሚፈጽሙ ሽፍታዎችን፣ ዘራፊዎችን፣ ደረቅ ወንጀል ውስጥ እየሳተፉ ያሉ አካላትን ለይታችሁ እርምጃ ካልወሰዳችሁ፣ ካላጋለጣችሁ በስተቀረ የፖለቲካ ዓላማችሁ በሕዝብ ድጋፍ በኩል ከእለት ወደ እለት ችግር ውስጥ እንደሚገባ ማወቅ ያስፈልጋል። አሁን የተያዙ ሰዎች ያለቅድመ ሁኔታ ሊለቀቁ ይገባል። ሰባት ሰዎች በስም ዝርዝርም እንግዲህ ደርሷል። ገንዘብ ክፍሉ ተብለው ትላንት ነው እየተያዙ ተብሏል። ከዛ ባሻገር እንደዚሁ በአዲስ አበባ ዙሪያ ሸገር ከተማ የሚኖሩ ነዋሪዎችም ቅሬታቸውና ጥቆማዎችን አቅርበዋል። ሸገር ከተማ ውስጥ የሚፈጸመው የዘር መድሎ የለየለት ነው። በዛ ላይ በተደጋጋሚ አቅም በላይ የሆነ መዋጮና ክፍያዎች ሕዝቡ እየተጠየቀ እንዲማረር እንዲማረርና ከተማውን እንዲለቅ እየተደረገ ነው። እነ ሽመልስ አብዲሳ በአዲስ አበባ ዙሪያ ልሙጥ የኦሮሞ ከተማ ለመፍጠር በሚያደርጉት እንቅስቃሴ በተለያየ ሰበብ በተለይ ኦሮምኛ የማይናገር ኢትዮጵያውያን ከፍተኛ ጫና ውስጥ ከትተዋል ነው የሚባሉ የሚሉት የአካባቢው በተለይ ጥቆማውን የሚያደርሱ እንዲሁም ደግሞ በደልም ደረሰብን የሚሉት የተለያዩ ክፍያዎችን እንጠየቃለን። በየጊዜው ከምንጠየቃቸው ክፍያዎች መካከል ለኦሮሚያ ስፖርት ክለቦች በሚል ገንዘብ ተጠይቀናል። ለኦሮሚያ ልማት ማህበር በሚል ሁልጊዜ ገንዘብ እንጠየቃለን። ለሚሊሻ ገንዘብ ክፈሉ እንባላለን። ለሚሊሻ ዩኒፎርም እንደገና ገንዘብን ክፈሉ እንባላለን። ለኤሬቻ ሳይቀር አዲስ አበባ ለሚከበር ኤሬቻ ሌላ ገንዘብ፣ ቡራዩ ለሚከበር ኤሬቻ ሌላ ገንዘብ፣ ደብረ ዘይት ወይም ደግሞ ቢሸፍቱ ለሚከበር ኤሬቻ ሌላ ገንዘብ እየተባል በየጊዜው ገንዘብ እንጠይቃለን። ለልጆች ትምህርት ቤት ምገባ ፕሮግራም በሚል በየወሩ ሁለት ሺህ ብር ድረስ እንጠየቃለን። ለሰፈር ጥበቃ በሚል እንደዚሁ ከፍተኛ ገንዘብ እንጠየቃለን። ለሰላማዊ ለባህላዊ ፍርድ ቤቶች በኦሮሚያ በሚል ከፍተኛ ገንዘብ እንጠየቃለን። ለወጣቶች መዋያ በሚል ገንዘብ እንጠየቃለን። ለቡሳ ጎኖፋ ምን እንደሆነ ይሄ ግልጽ አይደለም ትርጉሙ ለዚህም ገንዘብ እንጠየቃለን። ለመሬት ለጣራና ለግርግዳ ግብር በሚል ከፍተኛ ገንዘብ ነው እንድንከፍል የሚደረገው። ለትምህርት ቤቶች ግንባታ በሚል እንደዚሁ በየጊዜው ገንዘብ እንጠይቃለን። ለሴቶች ሊግ በሚል ገንዘብ እንጠይቃለን። ለጤና መድን በሚል፣ ለመንገድና ጸጥታ፣ ለጋቸና ሴርና ምረቃ ስነስርዓት በአፈሳ ጭምር ለተያዙ ወጣቶች ወደ ወታደራዊ ማጓጓዣ ቦታ ወደ ለሚሄዱበት ወደ ድዴሳ ብዙዎች ተጭነዋል። ለዚህም ገንዘብ አዋተናል ነው የሚሉት ጉቦና ለቀይ መስቀልን ጨምሮ ከፍተኛ ገንዘብ ነው እየተጠየቅን ያለ ነው። በትንሹ እያንዳንዱ ሰው ከአምስት መቶ ብር ጀምሮ ለእያንዳንዱ አገልግሎት ይጠየቃል። ድርጅት ያላቸው ሰዎች ደግሞ ከሀያ አምስት ሺህ ብር ጀምሮ ይጠየቃሉ። ከፍተኛ የሆነ ጫና ውስጥ ገብተናል ነው ያሉት። እንግዲህ በተለይ በኦሮሞ አይደሉም የተባሉ ሰዎች ክፍያዎችን በተደጋጋሚ ይጠየቃሉ። ደረሰኝም ቢያሳዩ የሚሰማቸው የለም። ያለደረሰኝ፣ በደረሰኝ በተደጋጋሚ ገንዘብ እንዲከፍሉ ይደረጋሉ። በሸገር ከተማ ውስጥ ያለው በደል ይሄ ብቻ አይደለም። ወደፊት ብዙ በደሎች አሉ ብለዋል። ይህንን በደል ያደረሱ ሌላው እንደዚሁ እንግዲህ የመንግስት ወታደሮች በየአካባቢ በንጹሃን ላይ የሚፈጽሟቸውን ግድያዎች በተመለከተ ካደረሳቸው ጥቆማዎች መካከል በትላንትና ሁለት ሰኔ 14 2017 በአማራ ክልል አዊ ዞን ዳንግላ ወረዳ አባሬ ቀበሌ ተብሎ የሚጠራ ቦታ ሁለት ወንድማማቾችን ሰላማዊ ሰዎች ናቸው የመንግስት ወታደሮች ይረሽነዋል። የነዚህ ሰዎች መረሸን በአካባቢ ማህበረሰብን ቁጣ ፈጥረዋል የተባለው የቆየ ስመኛው የተባለና ደሴ ስመኛው የተባሉ ታላቅና ታናሽ ወንድማማቾች በመንግስት ወታደሮች ተረሽነዋል። ምንም አይነት ከፋኖ ጋር ግንኙነት የሌላቸው ሰላማዊ ሰዎች ናቸው እየተረሸኑ ሲሉ ነው የመረጃ ምንጮቹ እየጠቆመ ያደረሱኝ። እንግዲህ ከነዚህ መረጃዎች ወደ ግንባር መረጃዎች ነው በቀጥታ የሚሄደው። ወደ ግንባር መረጃዎች ሲሄድ በተለይ ከህዋት አንጻር ያለውን ወታደራዊ እንቅስቃሴ በተመለከተ መቀመጫውን በአሜሪካ ያደረገው የአማራ ማህበር እንደዚሁ መግለጫ አውጥተዋል። የአማራ ማህበር ባወጣው መግለጫ የህወሀት በወልቃይት ላይ ጥቃት ሊከፍት ዝግጅት እያደረገ ነው። ለዚህም ወታደራዊ እንቅስቃሴዎች በተለያዩ ግንባሮች እየተመለከትኩ ነው ብሏል። ከአካባቢው አሰባሰብኳቸው ባለው መረጃ ማህበሩ ከሰኔ አስር ጀምሮ በአራት አቅጣጫዎች ወደ ወልቃይት ወታደራዊ ከበባ እና ወታደራዊ እንቅስቃሴ ዝግጅቶች አሉ ብለዋል። ገለጻው በአራት ይበል እንጂ የተዘረዘሩት ግን አምስት ግንባሮች መሆናቸውን ነው መግለጫው የሚያሳየው። የከባድና የቀላል የጦር መሳሪያ ዝግጅት እና ወታደራዊ እንቅስቃሴዎች እየተደረጉ ነው ከሰኔ አስር ጀምሮ ብሏል። ማህበሩ በወልቃይ ጠገዴ በአራት ግንባሮች ከበባና እንቅስቃሴ አለ ያለው ማህበሩ እነዚህንም ቦታዎች በመረጃ ገልጿል። አንደኛው በሽራሮ ወደ ሆመራ ግንባር ማይተመን ተብሎ የሚጠራው ድልድይ አካባቢ ያለውን የህዋት ወታደራዊ እንቅስቃሴና፣ በዚህ አካባቢ ደግሞ ዙ 23 ጸረ አውሮፕላን መሳሪያዎች ከባድና ቀላል መሳሪያዎችን ይዞ ቡድሩ እየተንቀሳቀሰ ነው። ጸጋይ ማርቆስ የሚባል የወታደራዊ አዛዥ የሚመራውና አርሚያ 13 ተብሎ የሚጠራ ቡድን ነው በዚህ ግንባር እንቅስቃሴ እያደረገ ያለው። ሌላው በዋልድባ በኩል ማይድራፎት ምስራቅ አቅጣጫዎች እንደዚሁ ወታደራዊ እንቅስቃሴ አለ። በዚህ አካባቢ ከአርሚያ 11 የተከፈለ ኃይል ሰፍሯል ብሏል። ሌላው በደደቢት ማይሃንሲ፣ ጸሊሞይ ወደ ተከዜ ኃይል እንቅስቃሴ እያደረገ ነው ብሏል። ይህም እንግዲህ በወታደራዊ ኃይል በቁሳቁስ እንዲሁም በወታደራዊ ዝግጅት በኩል ያለው መረጃ አብሮ ይፋ ተደርጓል። ሌላው በሱዳን ሸረሪና በኩል በሶስት ኮር የተደራጀ ኃይል ከሱዳን ያገኛቸውን አዳዲስ የጦር መሳሪያዎች ይዞ የትጥቅ እንቅስቃሴ ለመጀመር እንቅስቃሴ እያደረገ እንደሆነ እና አራቱ ወደ ወልቃይት ግንባር የሆኑ በጠለምት ደግሞ ሌላ አንድ እንቅስቃሴ አለ። በጠለምት በኩልም እንደ ወዲዝ ያዞወል ተብሎ በሚጠራው አካባቢ ጀኔራል ወርቃይኑ የሚመራው አርሚ 11ና አርሚ 17 መካናይዝድ ኮር 111 እንደ እንዳባጉና አዲስ ገብሮ ተብሎ በሚጠሩት አካባቢ በአርማ ደጋ ወደ አዲስ ዓለም ሶሮቃ ወልቃይት አርማጭሆ ዘመቻ ለማድረግና ወረራ ለማድረግ እንቅስቃሴ ይዞ ይዞ እየተንቀሳቀሰ መሆኑና ወደ ወልቃይት በኃይል ለመግባት እንቅስቃሴ እንዳለ ነው ማህበሩ የገለጸው። ጉዳዩ አሳሳቢ ደረጃ ላይ ደርሷል ሲል አማራ ማህበር እንግዲህ ካሰራጨው መግለጫ ላይ ለመመልከት ተችሏል። ይሄ መረጃ ከዚህ ቀደም ብሎም እንግዲህ በዚህ ጠለቅ ብሎ በዝርዝርም በዚህ በቻናሉ መተላለፉ ይታወቃል። በአለማት አካባቢ እንደዚሁ የህዋት ታጣቂዎች ያላቸውን እንቅስቃሴ በተመለከተ በመሳሪያ የታጀበ ታጣቂዎች እንቅስቃሴ እያደረጉ ነው። ፉከራዎችንም መፈክሮችንም ሲያሰሙ ነበር ተብሏል። በትናንትናው ዕለት የታጣቂዎች በሙሉ ትጥቂ ዘወት ተወይ ሰማዕታትን ቀን እናከብራለን በሚል መፈክሮች ወታደራዊ ትርኢት እና ሰልፈኛ አድርገዋል። ተኩስም አሰምተዋል። በተኩሱ የደረሰ ጉዳት የለም። ሁለት መምህራን በታጣቂዎች ድብደባ ተፈጽሞባቸው ቤት ንብረታቸው ተዘርፏል። የታዳጊዋ ትምህርት ቤት ርዕሰ መምህር መምህር ስዩም አብርሃና መምህር ከበደ አብርሃ ናቸው የተደበደቡትና ቤት ንብረታቸው የወደመባቸው እነዚህ በታጣቂዎቹ ነው። ታጣቂዎቹ ካሰሟቸው መፈክሮች መካከል ብልጽግና ይሞክረን፣ ብልጽግና ያውቀናል፣ ብልጽግና ይሞክረን፣ ያውቀናል ቁመራ እንገባለን ማንም አያቆመንም የሚሉ መፈክሮችን ሲያሰሙ ነበር ተብሏል። አለማጣ አካባቢ ነው። ወደ ሌሎች የግንባር መረጃ ሲሄድ ወደ ደቡብ ጎንደር ስማዳ የሚወስደን መረጃ ነው የማስከትለው። ስማዳ ጸዶ እየተብሎ የሚጠራ ቦታ ከማለዳ ጀምሮ እንደዚህ ውጊያ እየተደረገ ነው ተብሏል። በሌሊት ወደ ቦታው የመጣ የመንግስት ኃይል በአካባቢ በሚገኙ ፋኖች ላይ ከበባ ለማድረግ ተኩስ ከፍቶ ነው ውጊያ የተቀሰቀሰው። በተቀሰቀሰው ውጊያ የደረሰው ጉዳት አልታወቀም ብለዋል። ከዚህ ከጸደዬ በቅርብ ርቀት ቀጭን ወንዝ ተብሎ የሚጠራው አካባቢ የደፈጣ ጥቃት ተፈጽሟል። በተሸካሪ ላይ በተፈጸመ ድንገተኛ ጥቃት እንደዚሁ ወታደራዊ ኪሳራ ደርሷል። እንደ ፋኖ መረጃ ምንጮች ከሆነ በትንሹ 15 የሚደርሱ የአድማ ብተና የሚሊሻና የመከላከያ አባላት ሙትና ቆስለኛ ሆነዋል። በአካባቢውም እንደዚሁ ለሰዓታት የዘለቀ ተኩስ ነበር ተብሏል። በፋኖ ላይ እና በሰላማዊ ሰዎች ላይ የደረሰው ጉዳት ግን በዝርዝር አልታወቀም። ወደ መቄት ስንሄድ ሰሜን ወሎ መቄት፣ ሰሞኑ እንግዲህ ውጊያዎች ሲደረጉባቸው ከሰነበቱ አካባቢዎች አንዱ ነው መቄት። ሀና መኳ ተብሎ የሚጠራው አካባቢ ዛሬ ማለዳ ለሁለተኛ ቀን ውጊያ ቀጥሏል። ትላንትና ከሰዓት ውጊያው ቆሞ ነበር። ዛሬ እንደገና በአካባቢው ውጊያ ተቀስቅሷል። ብልጽግና እየጠራው ስብሰባም ተበትኗል ነው የተባለው። በአካባቢው ትምህርት ቤት ላይ ሰፍሮ በነበረ የመንግስት ላይ እንደዚሁ ድንገተኛ ጥቃት ተፈጽሟል። ጉዳትም ደርሰዋል። የደረሰው ጉዳት በዝርዝር አልታወቀም ነው እየተባለው። ሰሜን ወሎ መቄት ወረዳ። ሌላው ወደ ምዕራብ ጎጃም ሳካላ ስንሄድ ለብልጽግና ሰልፍ በግዳጅ እንዲወጡ ተይዘው ሲወሰዱ የነበሩ የአካባቢው ነዋሪዎችን በድንገተኛ ጥቃት ማስለቀቁን ፋኖ ገልጿል። ከሃያ ሁለት በላይ ሰዎች ደግሞ ግሻ አባይ ከተማ ተይዘው ታስረዋል። ፋኖን አውግዙ፣ ፋኖን ካላወገዛችሁ እርምጃ እንወስድባችኋለን ተብለው ወደ ወታደራዊ ካምፕ ታስረው ተወስደዋል ነው እየተባለው ሳካላ አካባቢ ሌላው ከስምሪት ቀጠናቸው የሚወጡ የመንግስት ወታደሮችን በተመለከተ በትላንትና እለት እንኳ በምስራቅ ጎጃምና ምዕራብ ጎጃም ከአስር በላይ ወታደሮች ከስምሪት ቀጠናቸው በመውጣት ፋኖን ተቀላቅለዋል። እነዚህ ከመከላከያ የወጡ የሰራዊቱ አባላት ከነሙሉ ትጥቃቸው ነው ወደ ፋኖ እየተቀላቀሉ ተብሏል። ምስራቅ ጎጃም እነማይ ወረዳ የትመን ተብሎ የሚጠራ ቦታ እንደዚሁ ውጊያ ተደርጓል። በውጊያው ግን የደረሰው ጉዳት በዝርዝር አልታወቀም። በየትመን ከተማ የፋኖ ደጋፊ ናቸው የተባሉ አርሶ አደሮች ንብረታቸው ተዘርፏል፣ ተደብድበዋል፣ ታስረዋል፣ እንዲሁም ደግሞ ንብረታቸው እንዲወድም ተደርጓል። እዚሁ ምስራቅ ጎጃም ደባይ ጥላት ወረዳ ቁልቋል አርጆ ተብሎ የሚጠራ ቦታ ከሁለት ቀናት በፊት ውጊያ ተደርጓል። በተደረገው ውጊያ ጉዳት ደርሷል። ጉዳቱን በተመለከተ እንደ ፋኖ መረጃ ምንጮች ከሀያ በላይ የአድማ ብተና የሚልሻና የመከላከያ አባላት ሞትና ቁስለኛ ሆነዋል። በዚህ የተበሳጩ የመንግስት ወታደሮች ከቁይ መገንጠያ እስከ ቁልቋል አርጆ ድረስ በሚኖሩ የአካባቢ ነዋሪዎች ላይ እንደዚሁ የፋኖ ደጋፊ ናችሁ፣ የፋኖ የመረጃ ምንጭ ናችሁ፣ ለፋኖ ምግብ ትሰጣላችሁ በሚል የተለያዩ ማሰቃየቶችን ፈጽመዋል፣ ድብደባን ፈጽመዋል ነው እየተባለው። ሌላው ደቡብ ጎንደር ፋኖ መግለጫ ሰጥቷል። በአማራ ፋኖ ብሔራዊ ኃይል የጉና ክፍለ ጦር በአምስት ነጥቦችን ያነሳ ረጅም መግለጫ ሰጥቷል። በዋና ዋና ነጥቦቹ ከመግለጫው ውስጥ አንደኛ፣ ከዛሬ ጀምሮ የተሽከርካሪ ገዳ እየተደረገ መሆኑና የተሽከርካሪ ገዳውን ተላልፎ የሚገኙ ተሽከርካሪዎች ካሉ ፋኖ እርምጃ እንደሚወስድ ከደብረ ታቦር ወደ እስቴ፣ ከደብረ ታቦር ወደ እብናት፣ ከደብረ ታቦር ወደ ወረታ ባህር ዳር፣ ከባህር ዳር እብናት ጋይንት፣ ከስቴ አንዳቤት ስማዳ ባሉት መስመሮች እና ከስቴ ወደ ባህር ዳር ባሉት አካባቢዎች የሚንቀሳቀሱ ተሽከርካሪዎች ካሉ ይህንን እገዳ ተላልፈው ከተገኙ እርምጃ ይወሰዳል ሲል ነው በአንደኛ መግለጫ ያሳወቀው። በሁለተኛ መግለጫ ደግሞ ህዝቡ በህዝብ በገበሬው በተዘራ አዝመራ ላይ ለወታደራዊ ዘመቻ በሚል የሚንቀሳቀሱ የመንግስት ወታደሮች ካሉ ህዝቡ ትጥቅ እንዲወስድና እርምጃ እንዲወስድ እንደዚሁ ጥሪ አቅርበዋል። ሌላው ብልጽግና በሃይማኖት ጉዳይ ጣልቃ እየገባ በእስልምናም በክርስትና ላይም የሚያደርገውን ጣልቃ ገብነት ህዝቡ እንዲያወግዝ እና በተለይ በቤተክርስቲያን ጭምር ሹምሽር ላይ መንግስት በቀታችሁን በማስገባት ያደርጋቸውን ድርጊቶች ህዝቡ እንዲያወግዝም እንደዚሁ ጥሪ አቅርቧል። ፋኖ ነው። ሌላው የፋኖ ቤተሰብ በሚል የሚፈጸመው ግድያ እንዲቆም፣ ይሄ ካልሆነ ግን ለሚሊሻ፣ ለፖሊስ፣ ለአድማ ብተናና ለካድ ቤተሰቦች የከፋ መዘዝ የሚያመጣ ይሆናል። ህዝቡ ወደማይወጣው የእርስ በርስ ግጭት ውስጥና እልቂት ውስጥ ሊከት የሚችል ስለሆነ የፋኖ ቤተሰብ በሚል የሚፈጸመው ግፍና ሰቆቃ እንዲቆም ጠይቋል። ሌላው የመሳሪያ ምዝገባና መታወቂያ በሚል እየተደረገ ያለውን ጥሪ በተመለከተ የመንግስት ይህን እያደረገ ያለው ትጥቅ ለማስወረድ ስለሆነ ህዝቡ ጥንቃቄ እንዲያደርግ የሚል ጥሪ አስተላልፏል። በጥሪው አሁን መንግስት ትጥቅ አስፈታለሁ ብሎ ዘመቻ በጀመረበት ሰዓት ይህንን አያደርግም እንድታውቁትና እንድትጠነቀቁ የሚል መግለጫዎችን ነው እያሰራጨው፣ ፋኖ ባቀረበው ጥሪ ሌላው ወደ ሀርጌሳ ይቅርታ ወደ ይህን መረጃ ወደኋላ አቀርበዋለሁ። ቀይ ባህር ነክ መረጃዎችን ላቅርብና ወደ ራያ እና ቆቦ አካባቢ ዛሬ ማለዳ አካባቢ ነበረው ውጊያ እሱን አደርሳለው። በቀይ ባህር ነክ መረጃዎች መካከል እንግዲህ ቀይ ባህር በተመለከተ በኤርትራና በኢትዮጵያ መካከል የማይቀር ጦርነት ስለመኖሩ በየቀኑ ከመንግስት ባለስልጣናት ከወታደር መሪዎች የሚሰጡ መግለጫዎች እና የሚተላለፉ መረጃዎች ይህን ነው የሚያመላክቱት። በትላንትናው እለት ፊልድ ማርሻል ብርሃኑ ጁላ የኢትዮጵያ ሰራዊት የባህር በርን ጨምሮ የኢትዮጵያን ብሔራዊ ጥቅም ያስከብራል ብለዋል። እንግዲህ እስካሁን ኢትዮጵያ የባህር በር የላትም። ይህ ንግግር ወደፊት የባህር በር እናመጣለን፣ ይህንንም ጨምሮ እናደርጋለን ማለት እና ለቀይ ባህር ዘመቻ እየተደረገ ያለውን ወታደራዊ ዝግጅት የሚያሳይ ተደርጎ ሊወሰድ ይችላል። ሰራዊቱ ዓለም አቀፍ ጸጥታና የደህንነት ሁኔታን ታሳቢ አድርጎ የተገነባ ነው ብለዋል። ተልዕኮውን በብቃት የሚፈጽም በእውቀትና ክህሎት የተገነባ ሰራዊት ገንብተናል። ይህም እንግዲህ ለማን እንደሆነ ንግግሩ በደንብ የሚታወቅ ነው። ከፊልድ ማርሻል ብርሃኑ ጁላ ባሻገር እንደዚሁ የቀድሟ የህወሀት ባለስልጣን እና የፌዴሬሽን ምክር ቤት አፈ ጉባኤ ወይዘሮ ኬሪያ ኢብራሂም ከወግሃት ጋዜጣ ጋር ባደረጉት ቃለምልልስ በቀይ ባህር ጉዳይ ላይ እንደዚሁ አስተያየት ሰጥተዋል። የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤ እና የህወሀት ባለስልጣን አሁን ከህወሀት ወጥቶ እንግዲህ አዲስ የተቋቋመ የጌታቸው ረዳ የፓርቲ አባል እንደሆኑ የሚገለጽላቸው ወይዘሮ ኬርያ ኢብራሂም የባህር በር ጉዳይ የማይዘጋ አጀንዳ ነው ሲሉ ነው የገለጹት። የባህር በር ጥያቄን ለማስመለስ አስፈላጊ መፍትሄዎች መወሰድ አለባቸው ብለዋል። ኢትዮጵያ የባህር በር ያጣቸው በታሪካዊ ስህተት ነው። አሁን እየተነሳ ያለው ጥያቄ ተገቢ ነው ሲሉ ነው እንግዲህ ወይዘሮ ኬርያ እየገለጹት። ይህንን በተመለከተ እንግዲህ የቀድሞ አለቆቻቸው እነ መለስ ዜናዊ የወሰኗቸውን ውሳኔ አሁን ስህተት ናቸው አሰብን ኢትዮጵያ ያጣቸው በስህተት ነው እያሉ እየገለጹ ነው የሚገኙት። ለማንኛውም እንግዲህ እች ሴትዮ የወልቃይትም የራያም የማንነት ጥያቄዎችን የምክር ቤት አፈጉባኤ በነበሩበት ጊዜ ጥያቄዎች እንዳይመለሱ ያደርጉ የነበሩ አሁን በተዛማጅ አፍሪካ ቀንድ እንደሆነ የቀባር ቀጠና ጉዳይ አስተያየት እየሰጡ ነው የሚገኙት። በዚህ በኩል እንግዲህ የምስራቅ አፍሪካ አማካሪ ተደርገው የተሾሙት ጌታቸው ረዳ በዋናነት በዚህ ጉዳይ ላይ እየሰሩ እንደሆነ እንዲሁም ደግሞ የቀድሞ የህወት አኩራፊ ባለስልጣናት መካከል እነ ስዬ አብርሃን፣ ይቅርታ እነ ገብሩ አስራትን እነ ጻድቃንን ጨምሮ እነ አበበ ተክለ ሃይማኖት እና ሌሎች ወታደራዊ ባለስልጣናት በዚህ በቀይ ባህር ጉዳይ አብይ አህመድን እያማከሩ እንደሆነ እና አስተያየትም ምክርና ሀሳቦችን እየሰጡ እንደሆነ ነው መረጃዎች የሚያሳዩት። አሁን እንግዲህ ከህወት ባለስልጣናት ይህ ጉዳይ እየተነሳ እንደሆነ ነው። ወደ ራያ ቆቦ ቀጠና የሚወስደን መረጃ ላስከትል። ራያ ቆቦ አራዶም ተብሎ የሚጠራ በተለይ ጎሊና ተብሎ የሚጠራ ወንዝ ላይ ዛሬ ማለዳ የደፈጣ ጥቃት ተፈጽሟል። በተፈጸመው የደፈጣ ጥቃት ከፍተኛ ወታደራዊ ኪሳራ ደርሷል። በወታደራዊ እንቅስቃሴ ላይ በነበሩ ተሽከርካሪዎች ላይ በተፈጸመ ድንገተኛ ጥቃት ነው ጉዳት እየደረሰው ይህንን ተከትሎ የመንግስት ኃይል እዙ 23 መሳሪያን ሽፋን በማድረግ አስከሬኖችና ቁስለኞችን አንስቷል። ዛሬ ከማለዳው 11 ሰዓት እስከ 3 ሰዓት በአካባቢው ተኩስ ነበር ብለዋል። በተለያዩ አስክሬኖች እና ቁስለኞችን ለማንሳት ከወታደራዊ ፓትሮል ተሽከርካሪ ባሻገር የህዝብ ትራንስፖርት ባጃጆችም እንደዚሁ ቁስለኞችን እንዲያነሱ ተደርገዋል የተባሉት ሰሞኑን በዚህ በራያ ቀጠና በተለያዩ አካባቢዎች ከባድ ውጊያዎች መደረጋቸው ይታወቃል። ከአራዶ ጀምሮ እስከ ተኩለሽ ባሉት የራያ ደጋማ አካባቢዎች በዚህም ከፍተኛ ጉዳት ደርሷል። በተመሳሳይ በትላንትናው ዕለት እንደዚሁ ብርቱ ውጊያ ሲደረግባቸው ከዋሉት አካባቢዎች አንዱ ሸዋ ነው። በሸዋ መራቤቴ ቀጠና አንጾኪያ ገምዛና ይፋት ቀጠናዎች ውጊያዎች ተደርገዋል። በሸዋ በመራቤቴ ቀጠና ቶጎራ ተብሎ የሚጠራው አካባቢ ትላንትና ውጊያ እንደነበር ነው የወጡ መረጃዎች የሚያሳዩት። ከሚዳ ወደ ቶጎራ ተብሎ ወደሚጠራው አካባቢ በርካታ የመንግስት ኃይል መንቀሳቀሱን ተከትሎ ነው ውጊያ የተቀሰቀሰው። በነበረው ውጊያ ወታደራዊ ኪሳራ ደርሷል። የደረሰው ወታደራዊ ኪሳራ ግን በዝርዝር አልታወቀም። ከውጊያ በኋላ የመንግስት ወታደሮች አካባቢውን ለቀው ወደ ኋላ ተመልሰዋል ነው የተባለው። ሌላው ትናንትና እንደዚህ ውጊያ ሲደረግባቸው ባሉት አካባቢዎች መካከል አንጾኪያ ገምዛ ይገኝበታል። በዚህ አካባቢ ውጊያዎች ሲደረጉ ውለዋል። በውጊያ የደረሰው ጉዳት ግን በዝርዝር አልታወቀም ነው የተባለው። ሌላው ከቀናት በፊት ሸዋሮቢት አካባቢ ተደርጎ በነበረው ውጊያ አራት የቡድን እና አስራ ስምንት የነፍስ ወከፍ መሳሪያዎች በፋኖጅ መግባታቸውን ዘግይቶ ለወጡ መረጃዎች ያሳያሉ በርካታ ተተኳሽ በዚህ ጊዜ በውጊያው ጊዜ የመንግስት ወታደሮች በአካባቢው እንቅስቃሴ ላይ በነበረ አገር አቋራጭ ህዝብ አውቶቡስ ላይ በሰነዘሩ ጥቃት አባትና ልጅ ህይወታቸው አልፏል ነው የተባለው። እንግዲህ መኪና ላይ ወደ መኪና በተከፈተ ጥቃት ይሄ በአካባቢው እንግዲህ መነጋገሪያ ሆኗል። ትራንስፖርት ላይ የነበሩ አባትና ልጅ ጥቃት ተከፍቶባቸው ተገድለዋል ነው እየተባለው። ወደ ሌሎች መረጃዎች እቀጥላለሁ። ወደ ሌሎች መረጃዎች ሲሄድ እንደዚሁ ትግራይን በተመለከተ እየወጡ ያሉ መረጃዎች አሉ እና የህወሓትን ውሳኔ በተመለከተ ያስኳቸው መረጃዎች ያስከትላለው። ሽሬ በነበረ ስብሰባ አንድ ውሳኔ ተላልፏል ተብሏል። የተላለፈው ውሳኔ ወደ ወልቃይ ጠለምትና ራያ የጦርነት እንከፍታለን የሚል ውሳኔ ነው እየተላለፈው። ይህ ውሳኔ የተወሰነበት ቀን ሰኔ 13 2017 ዓ ም እንደሆነ የመረጃ ምንጮቹ ገልጸዋል። በእርግጥ ከዛ ቀደም ብሎ ወታደራዊ እንቅስቃሴዎች ነበሩ ከሰኔ ዘጠኝ ጀምሮ ውሳኔ ግን የተወሰነው ሰኔ 13 ሽሬ ለልማት ምረቃ በሚል ጀነራል ጻድቃን ይቅርታ፣ ጀነራል ታደሰ ወረደ ወደ አካባቢው እንዲመጡ ከተደረገ በኋላ ለደብረ ሲሆን ምግበ በተገኙበት ስብሰባ ጀነራል ታደሰ ወረደ አብይ አህመድ ወልቃይትን አይሰጠንም፣ ይህንንም ጠጋብዬ አረጋግጫለሁ፣ አቋሙንም አውቅ ያለሁ እናንተ የምትወስኑትን ውሳኔ እኔ ይቀበላለሁ የሚል አስተያየት ሰጥቷል ነው የተባለው። በወቅቱ ደብረ ጽዮንን ጨምሮ እነምግበ ጊዜያዊ ጊዜው ያስተዳደሩ ከጎናችን ስለቆመ እናመሰግናለን። በእኛ በኩል ወታደራዊ ዝግጅታችን አጠናቀናል። የሚመጣውና የሚሆነውንም ኃላፊነቱን እንወስዳለን ብለዋል ነው የተባለው። እንግዲህ ሽሬ ላይ የተወሰነ ውሳኔ ነው። ከዚህ ጋር በተያዘ እንደዚሁ የትግራይ ወጣቶች ቢሮ ለዶቸበሌ የሰጠው መግለጫ አለ። ከቀናት በፊት እንደዚሁ ዘገባ ተዘግቦ ነበረ። አሁን በዩሮ በኩል የወጣው ዘገባ እንደሚያሳየው በትግራይ ክልል የመኖር ፍላጎት የለም ተብሏል። በትግራይ ክልል የመኖር ፍላጎት የላቸውም የለንም በሚል ወጣቶቹ አካባቢውን ለቀው ወጥተዋል። ከወረዳዎች በተገኘ መረጃ መሰረት ባለፉት ሁለት ዓመታት በትንሹ 56 ሺህ ወጣቶች ክልሉን ለቀው ተሰደዋል የተባለው የክልሉ ወጣቶች ኃላፊ ለጀርመን ድምፅ ራዲዮ እንደተናገሩት ነው። ለዚህ ምክንያቱ ደግሞ ያልተረጋጋ ፖለቲካ፣ ሥራ አጥነት ዋና ምክንያት መሆናቸውንና ወጣቶቹ በሳውዲ አረቢያ እና በሊቢያ በረሃዎች በኩል አቋርጠው ወደ አውሮፓ እና ወደ ሌሎች የባዕድ ሀገራት ለመሄድ ነው፣ አካባቢያቸውን ለቀው እየሄዱት ተብሏል። በድህረ ጦርነት የደረሰውን አጠቃላይ ማህበራዊ ቀውስ የሚያሳይ ነው ይሄ። ሌላው የኢትዮጵያና የሀርጌሳ ወደሞ አዲስ አበባና የሀርጌሳ ዲፕሎማሲያዊ ግንኙነትን የሚያሳይ ጉብኝት ተደርጓል ተብሏል በትላንትናው ዕለት። ይሄ ጉዳይ እንግዲህ በሞቃዲሾ በኩልም እንደዚሁ ሌላ እንቅስቃሴ እያስገባ ነው። ቀደም ብሎ በትላንትና ዕለት የአብዱራህማን ዳሂር የመሩት የሶማሌላንድ ዲፕሎማሲ ቡድን በአዲስ አበባ የተሳካ ጉብኝት አድርጓል። ከውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ጋርም ተነጋግሯል ተብሏል። የኢትዮጵያና የሶማሌላንድ ግንኙነትን ለማጠናከር ይረዳል የተባለ ጉብኝት ነው የተደረገው። ሞቃድሾ ሰሞኑን ከዚህ ጋር በተያያዘ እንግዲህ ከግብፅ አምባሳደር ጋር ያደረገችው ንግግርም የሚታወቅ ነው። ሞቃድሾ እና አዲስ አበባ ባለፈው አንካራ በነበራቸው ስምምነት አንዱ እንደ ቅድመ ሁኔታ ተቀምጦ የነበረው ኢትዮጵያ እና ሀርጌሳ ያላቸውን ዲፕሎማሲያዊ ግንኙነት እንዲቀንሱ ኢትዮጵያ ለሀርጌሳ የፕሮቶኮልና የዲፕሎማሲያዊ ግንኙነቷን እንድትቀንስ የሚል ነው ነበረው። አሁን እንግዲህ በኢትዮጵያ በኩል ይሄ ተጥሷል። ደግሞ ለዲፕሎማሲ በተለይ አስቸጋሪ የሆኑት የሞቃዲሾ ባለስልጣናት አሁን ከግብፅ ወይም ደግሞ ከካይሮ እና ከአስመራ ብሎ ጋር መልሰው እንቅስቃሴዎች ሊጀምሩ ይችላሉ። በኢትዮጵያ መንግስት በኩል ይሄ ስምምነት ተጥሷል ብለው ስላሰቡ ነው የሚሉት የፖለቲካ ተንታኞች። ወደ ዓለም አቀፍ መረጃዎች ሲሄድ አሜሪካና እስራኤል ኢራንን የተመለከተ መረጃ ነው። የኢራኑ መሪ አያቶላህ አሊ ካሚኒን ከስልጣን ለማውረድ እንቅስቃሴ መጀመሩን ኢየሩሳለም ፖስት ዘግቧል። የኢራን ባለስልጣናት አጠቃላይ መንፈሳዊ መሪውን ከኃላፊነት ለማንሳት እቅድ እንዳላቸው ሰምቻለሁ ሲል ነው ኢየሩሳሌም ፖስት የዘገበው። እስራኤል ስድስት የኢራን የአየር ማረፊያዎችን ደብድቤ ያለው በርካታ የጦር ሄሊኮፍተር እና ጀቶችንም አውድሜ ያለው ብላለች። ኤፍ15ኤፍ5 ኤኤች ሄሊኮፍተር የተባሉትን ተዋጊ አውሮፕላኖች አውድሜ ያለው ስትል ነው እየገለጸችው። አሜሪካ 60 ሜትር ወደ ከርሰ ምድር ዘልቆ የሚገባ ቦምብ ነው በኢራን ላይ መዶሻ በሚል ዘመቻ በየፈጸመችው ጥቃት ጥቅም ላይ የዋለችው ቦምብ ቦምቡ 13600 ኪሎ ግራም የሚመዝን እና ቦምብ ጣይ አውሮፕላኖች ደግሞ ከራዳር ውጭ የሆኑ እንደሆኑ እና ምሽግ ደርማሽው ወይም ደግሞ ማሲቭ ኦርዲናንስ ፔኔትሬተር ተብሎ የሚጠራው ቦምብ በእስራኤል በይቅርታ በኢራን ወታደራዊ ተቋማት ላይ ጥቅም ላይ እንደዋለ ነው የተገለጸው። ቢ ሁለት ተብሎ የሚጠሩ ቦምብ ጣይ አውሮፕላኖች ናቸው፣ ይህንን ግዙፍ ቦምብ ተሸክመው ትሄዱት። የኢራን ፕሬዚዳንት አደባባይ ወጥተው ከህዝብ ጋር አሜሪካን አውግዘዋል። ኢራን ለማይቀረው ጦርነት መዘጋጀት አለባት ሲሉም ጥሪ አቅርበዋል ነው የተባለው። ኢራን አራተኛ ትውልድ የተባለውን ሚሳይል አስወንጭፋለች ተብሏል። የእስራኤልን አየር ኃይል በቀላሉ አልፈው ገብተው በእስራኤል ላይ ጉዳት አድርሰዋል የተባሉት የኢራን የአራተኛ ትውልድ ሚሳይሎች ትላንትና ሌሊት የተተኮሱ ናቸው። 1500 ኪሎ ሜትር የሚምዘገዘግ አራት ሜትር እርዝመት ያለው የአራተኛ ትውልድ ሚሳይሎች ናቸው ትላንትና የተተኮሱት እንግዲህ በሰዓት 1950 ኪሎ ሜትር ይጓዛሉ የተባሉት ይሄ እንግዲህ በግምት ከአዲስ አበባ ዋሽንግተን ለመድረስ አንድ ሰዓት ብቻ ነው የሚፈጅባቸው እንደማለት ነው። አሁንም ዓለም ያላየው ገና ብዙ ዘመናዊ መሳሪያ አለ እያለች ነው የምትገኘው ኢራን። የኢራን ፕሬዚዳንት ኢራናውያን ላይ ቀሪው ጦርነት እንዲዘጋጁ ብለዋል። እንግዲህ አሜሪካም ጥቃቴን ቀጥላለሁ እያለች ነው የምትገኘው። ለዚህ ሰዓት ከሀገር ውስጥ እና ከዓለም አቀፍ መረጃዎች ያሰባሰብኳቸው መረጃዎች እነዚህ መስሎ ስለተከታተላችሁ በእጅጉ አመሰግናለሁ። መልካም ጊዜ።